ሱራቴን ወደ ቤቱ እየሮጠ ከገባ በኋላ በአጋጣሚ ሉላ ቤት አልነበረችም፣ እመኝታ ቤት ላይ ነበረች። የሳሎን በር ከፍቶ ሲገባ ቢጣራ ቢጣራ ሉላ የለችም። ሉላ እና የውጭ ከተደበቅሽበት ሲላት፣ እሷም ከደቃዎች በኋላ ትመጣለች። እሺ ሉላ ሲል፣ እሷም ትደነግጣለች። እሺ ይህንን ነገር ማን ስትለው ሳይዋከሽ ተደብቆ የሚቀር መሰለሽ እንዴ? እንዴት እንዴት ነው የምታስቢው? እሺ ያችኛ አክስትሽ ሴት አለች፣ አብራችሁ እዚህ ቤት ለመዝረፍ አይደል የመጣችሁት? አክስትሽ ታለች ሲላት፣ አይ እዩልህ፣ ሱራፌል ተረጋጋ። አንተ እንደምታስበውና እንደሰማኸው አይደለም። እውነታው ያለው ከኔጋ ነው እና ሁሉንም እስከማስረዳ ድረስ ታገሰኝ እኔም የቆየውት እውነታውን ላንተ ለመናገር ነው እንጂ መቆየት ምችያ አይደለም። እዚህ ቤት ያገኘኝ አሁን አክስቴም ሁሉ ነገር በጣም ስለጠላትና ስለከበዳት እዚህ ቤት ሂዳለች፣ ወደ ቤተሰብ ትለዋለች። ታይዋ ባክሽ፣ ድራማው ስለተነቃባችሁ ነው አክስተሽ ሄደችው ሲላት፣ በፍጹም አንተ እንደምታስበው አይደለም። እርግጠኛ ነኝ እያችን ትጅን አግኝታት ነው ነገሮችን ገልብጣ ስለነገረቸው ነው ያመንካት ስትለው፣ በፍጹም። ታዳ ምንድን ነው የእህትሽን ገንዘብ ለመሰብሰብ ለመውረስ ነው አደለ የመጣሽው ሲላት፣ በፍጹም እኔ እንደዛ አይደለም ያደረግኩትኝ እንደዛ ሳይሆን እውነት ለመናገር ትጅን በአንድ ቀን አጋጣሚ ነበረ ከስራ ወደ ቤቴ በምመለስ ሰዓት መንገድ ላይ አግኝታኝ እያናገረችኝ፣ ከዛም በኋላ ተከትላይ ነበር ወደ ቤቴ የመጣችሁና ከዛም በኋላ ቤት ከመጣች በኋላ ነበር አክሴን እያስጨነቀቻት እኔን እህት እንዳለችኝ እኔን የምትመስል እህት እንዳላት እንዳለኝ ላክስቴ ነገረቻት። ስለዚህ እውነታውን ደግሞ ከአክስቴ ሰማሁኝ እህት እንዳለኝ፣ እኔም የማቀው እህት እንደሌለኝ ነበረ። ግን መንትያ እህት እንዳለኝ አክስቴ ሁሉንም ነገር ነገረችኝ እንዴት ሆስፒታል ስንወለድ ሁለታችንም ምንዴት እንዴት እንደወሰደችኝ አክስቴ ሁሉን ነገር ነገረችኝ ቤዛ እርግጠኛ ነኝ ምናልባት መንትያ ነበረሽ የሚለውን ነው እንጂ በህይወት መኖሬን ራሱ የምታውቅ አይመስለኝም መቴ እናም እውነታው ያለው ከኔ ጋ ነው ተረጋጋ ስትለው እኮ እንዴት ነው ላምንሽ የምችለው እሺ አሁን ቤዛ የት ነው ያለችው የት ነው ያደረጋችኋት አንቺና ክስተሽ ናችኋ አለ ቤዛን ያገታችዋት ያገታችኋት ሲላት በፍጹም ስለ ቤዛ ራሷ ትጅን ጠይቃት። እኛ ሳንሆን ትጅነች ያገተቻት ትለዋለች እኮ። ይህን እንዴት ማመን እችላለሁ? ግን ደግሞ አሁን ቤዛ ከታገተችበት እንደ ወጣች ሰምቻለሁኝ፣ ግን አሁን የት እንዳለች አላቅም። ብትችል እንደውም ዛሬ እኔ ስለ እሱ ልነግርህ ነበረ። ቤዛን እንድትፈልግ እና እንድታገኛት ነው የምፈልገው ስትለው፣ እባክሽን አሁን እሱን ሳይሆን አንድ መነጋገር ያለብን ነገር አለ ይላታል። ግን አሁን የምነግርሽን ነገር ሁሉ ማንም ሰው ማወቅም መስማትም የለበትም። ሳሚም ሆነ ሉሲን፣ ደግሞም ሳሮን ሰራተኛም ማወቅ የለባቸውም። በኔና ባንቺ የሚቀር አንድ ነገር የምንነጋገረው ነገር አለ ይላታል እኮ፣ ምንድን ነው የምንነጋገረው ስትለው፣ ይኸውልሽ አዳምጭኝ፣ ሚስጥር ነው። ይሄ ነገር ለማንም ማውራት የለብሽም። ነገ እንሄድና ፍርድ ቤት

እችለዋለሁ ሀ ይህንም ተለማምደሽ ነበራ የመጣሽ ታዲያ ሁሉን ነገር በራስሽ ስም ለማዞር ሲላት፣ በፍጹም እንደዛ አይደለም። እርግጥ እውነት ነው አልክድም፣ አክስቴን ማሳከም እፈልጋለሁኝ። አክስቴን ላሳክም ነበረ ግን ደግሞ ያው አልሆነም። አክስቴም አልፈልግም ማለች እህቴ መገኘት እንዳለባት እያሰበች ነው። ስለዚህ እኔ የእናንተን ገንዘብ አልፈልግም። የእህቴን እህቴ ትበልጣለች ከገንዘቡ ይልቅ ስትለው በፍጹም እኔ አሁን አላምንሽ። ምናልባት ስለተደረሰብሽ ነው ሁሉ ነገር ይላካል። በፍጹም እንዳሰብከው አይደለም። ይኸውልሽ አሁን እውነታውን እምነግርሽ ይህን ነገር ታደርጊያለሽ አታደርግም? ሲላት በፍጹም እኔ አላደርግም። ቅድሚያ መጀመሪያ ቤዛ እንፈልግ፣ እናገኛት። ከዛም በኋላ ሁሉም ነገር ይሆናል። ሚስት አይደለች? የ የሚስት ገንዘብ ማለት እኮ ያንተ ገንዘብ ነው። ሲቀጥል ደግሞ ይሄ ንብረት ደግሞ አንተን ከማግባቷ በፊት ከቤተሰቦቿ የወረሰችውን ንብረት ይመስለኛል ሲላት ስትለው፣ እኮ ይሄንን ማን የነገርሽ? አጥንተሽ ገንዘብ እንዳላት ነው አይደል የመጣሹ? ሲል በፍጹም እንደዛ አይደለም ትለዋለች እና ታዳ ምንድ ነው ምትው አሁን ንብረቱን በስሜት አዞሪ ልኛለች ወይስ አታዞሪልኝም ሲላት አላቅም ምን ማለት እንዳለብኝ አላቅም አሁን ላይ እህቴን ማወቅ እና እህቴን ማግኘት ነው የምፈልገው ሱራፌል መጀመሪያ እህቴን ፈልጋት እሱን አያሳስብሽ በየቦታው ሰዎች አሰማርቻለው እሷን እየፈለጓት ነው ምንም ያሳስብሽ ነገር የለም እባክህን ትጅ ካገኘቻት ትገላታለች ትለዋለች በፍጹም ማንም አያገኛትም፣ ትጅም አታገኛትም ሲላት ከሆነሽ ጥሩ ግን ማንም መስማት የለበትም ይላታል በድጋሚ እንደዚህ ሲላት። ግን ሳሮን ሁሉን ነገር ሰምታ ነበረ። ቤዛ ለመሆኗንና ሉሊት መንትያህቷ መሆኗን ሁሉን ነገር ሰምታለች። ይሄ የሰማችው ነገር አስደንግጧት ስለነበረ ቶሎ ብላ ለሳሜ ነበር የደወለችው። ሳሜ ከሉሲ ጋር እየተጫዋወቱ ስለነበረ ደግሞ ስልኩም ጠራ። አይ ገና አሁን እንደው ተገላገልኩ አረፍኩኝ አሁን ስል ድጋሚ አሁን ደግሞ ማን ይሆን አሁን ደውሎ የሚበጠብጠኝ ስትል፣ እስኪ ለማንኛውም አንሹና ሴትም ከሆነች ወንድ እስኪ እንወቀው ሲላት፣ ሴት ከሆነች ሴት ማንም አይደውልልኝም አንቺ እያለሽ ወንድ ከሆነ ነው እንጂ ይላታል። በዛን መሀል አረባ ክሻንሹው ሲል ስልኩን ስታነሳው ሳሮን ነበረች። አይ ፈጣሪ አውርቼ ሳል ጨርስ ይኸው ተደወለ። እኔ መቼ ነው ግን ደስተኛ ሁኜ ፍቅሬን የማሳለፈው? ስትለው እኮ ማን ነው፣ ምንድን ነው? እባክሻውን የምቀልድበት ጊዜ አይደለም ሉሲ፣ እባክሽን አዳምጭኝ፣ ችግር ተፈጥሯል ስትል እኮ የምን ችግር ነው አምጮን ላናግራት ይልና ሳሚ በማል ተቀብሎ ስልኩን ሲያወራት ሳሚ፣ እዚህ ቤት ጉር ተፈጥሯል። የተፈጠረው ነገር መስማትም ሆነ ማመን አልችልም። እኔ በህልሜ ይመስለኛል። አሁን ላይስ እውነት ቁሚ፣ እየሄድኩ ነው ብያ አላስብም። እባክን፣ ቤዛ የለችም። ቤዛ አደጋ ላይ ነች ትሏለች እኮ ምንድን ነው እሱ ተረጋጊና ንገሪኝ ሲላት፣ አይመስለኝም የች እዚህ ቤት ያለችው ቤዛ ሳሮን የቤዛ መንትያ እህት ናት ትለዋለች። ግን ደግሞ አሁን ላይ ሱራፌል ሁሉንም ነገር እኔ እንዳወቅኩኝ ማንም እንዳይሰማ ቤዛ መሆንሽን እንጂ ሉላ መሆንሽን ማንም ሰው እንዳያቅ ብሏታል። ይብን እኔም ራሱ እንዳቃ አይፈልግም። ምን እንደሆነ አላውቅም። እኔ ሱራፌል ምን እያደረገ እንደሆን አልገባኝም ትለዋለች እንዲህ ምን እያልሽ ነው? ግን ሳሮን እርግጠኛ ነሽ? ሲላት አው እርግጠኛ ነኝ። ምን እንደሆነ እየተፈጠረ ያለው እየገባኝ አይደለም። እዋክህን ድረሱላት፣ ለቤዛ ትለዋለች። አልገባኝም። ምን እየተካሄደ ነው አላቅም። ብቻ ግን ማንም እንዳያቅ ብሏታል። እኔም በድብቅ ነው የሰማሁት ስትል፣ በአጋጣሚ ሱራፌል ወደ ኪችን ሴር ስልክ እያወራች ነበረ አስቀይሳ። ሳሮንም በቃ አክስቴ ካመማት ወደ ሐኪም ቤቱ ሰጃትና መልሰች ደዊልኝ ትላትና ስልኩን ትዘጋለች። ሳሚም ስለገባው እሺ